ታዲያ አንተን ሀሳብ ሳዳምጥ ነው ያለሁ። አሁን ደግሞ ይህን ሀሳብ በደንብ አድርገት አዳምጣለን አባ። እንደዛ ልጅ መሆናችንም ማቆም አለብን። አቦዬ፣ ምን ይሻለኛል? አንቺ አምሻል እንዴ? እንዴት ሀዘንተኛ እኮ ነው። እኔም እኮ አዘንተኛ ነኝ። አይ ትሁት፣ አንቺ ራስሽ አደገኛ ሰው እየሆንሽ ነው። ትህትናም አደገኝነትም ቦታ አላቸው። ያው እንዳስፈላጊነቱ የመነዘር ከመጠቀም ካለ ለመስማት እንጂ። አባዬ ተለቋል። ምን ይሄ እኮ በጣም ደስ የሚል ዜና ነው። ይኸውልህ ካለ የአውሮፓ አባባ ዘመዶች ካሉ ይህን ነገራቸውና፣ እርማቸው ነው ያውጡ። ብናውቱ ዘወር አድርግልኝ። በስተመጨረሻም መጨረሻም ወይዘሪቲና አሁን በላለው ብላ እያሰፈሰበች በነበረችበት ወቅት ካሌብ ደግሞ ነው እንዴ አንቺ በላለው ብለች ስትመጪ እኔስ እጄን ታጥቤ አልጠብቅሽም ወይ በሚል ሁኔታ አሁን ላይ ትንቅንቃቸው ቀጥሏል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምርዳቻ ሰላማችሁ ይብዛ። ለቻናል የአዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ዛሬ ትሁት ድራማ ሊሽላችሁ ቀርቤ ያለው ትሁት ድራማ ባለፈው ክፍል እንግዲህ እንደምታውቁት ወይዘሪትና ያልሰራችው እና ያላቀደችው ጉድ የለም። ነገር ግን እቅዶቿን ከፊት ለፊቷ ሳይሆን ከኋላዋ ሁኖ እየተከታተለ ዳኒ እያከሸፈባት ይገኛል። ከዳኒ ጎንም ደግሞ አብራ የቆመችው ጠንካራዋና ጀግናዋ ትሁትም አለችበት። ዛሬስ በዚህ ክፍል ላይ ምን ተፈጥሮ ይሆን? ምንስ ተካሂዶ ይሆን? ቲናስ ምን ላይ ደረሰች? እሁን እንዳቀደችው ያሰበችው ሁሉ በትክክል እየሄደላት ነው? አብረን የምናየው ይሆናል። ዳንኤል አባባ ሞቷል ብሎ ተስፋ ቆርጦ ነበረ። ታዲያ ዛሬ ግን ድንገት መንገድ ላይ አግኝተውት ዳንኤል እንዴት ነህ የኔ ልጅ ይሉታል። ተደናግጦም ዞር ብሎ ሲመለከት ወይኔ አባዬ ከየት ተገኘ? ሙታሃል እኮ ትብለህ ነበር ይለዋል። አለው ልጄ አለውኝ ከዚህ ተገኘው ደህና ነኝ ዳኒ፣ አይዞህ አደንግጥ፣ እኔ በህይወት አለሁ ይለዋል። ዳኒም ግራ ተጋብቶ አባባ መኖራቸውን እያያውቅም ነበርና መሞታቸውን ነበርና የሰማው ባየው ነገር እጅግ በጣም ተደሰተ። ዛሬ ላይ ትናንትና ያደረገው ፊልሚያ ዋጋ እንዳገኝና ፍሬ እንዳፈራ ሲመለከት ልቡ በደስታ እየዘለለ በጣም ተደሰተ። ታዲያም ይህንን ነገር ለኤደን ደውሎ ነግሮ ኤደንን ሊያስደስታት ፈልጓል። ኤደን ጋርም ስልክ ደውሎ ከአባባ ጋር ከተለያየ በኋላ ለአስቸኳይ ጉዳይ ላገኝሽ ይፈልጋለሁ ይላታል። ኤደንም በሀሳቡ ተስማምታ ለምን ጉዳይ እንደፈለጋት ወደ አንድ ካፍቴሪያ ታመራለች። ታዲያ ካፌው ጋር ይገናኛሉ። ሲገናኙም አባዬ በህይወት አለ ይላታል። ታዲያ ኤደንም እስኪ ቆይ፣ አሁን ምንድን ነው የፈለግከው? ለማንኛውም እስኪ ወደ ገደለው ግባ። የምሬን ነው ዳኔ ትለዋለች። አሁ የምሬን ነው አባዬ በህይወት አለ። ስለዚህ ይኸውልሽ አሁን ግን ባክሽ ይላታል እባክሽ፣ ምን ግን ዳኔ፣ በጣም ነው የምናመሰግነው፣ እንደ ፎከርከው አደረግከው ማለት ነው። በጣም አመሰግናለሁ ትሏለች። እሺ፣ እኔ ምስጋን አልፈልግም ነገር ግን አንድ ነገር እፈልጋለሁ ይላታል። ኤደንም እሺ፣ በቃ ምንድን ነው የምትፈልገው? እስኪ ንገረኝ፣ ትሏለች። እባክሽ ይቅርታ አድርግልኝና እንደ ድሯችን እንቀጥል ይላታል። እሷም አይ፣ የህፃን ጨዋታ ነው፣ አንተ ያዝከው በለ። ለማንኛውም እኔ እቸኩላለሁ ብላው ጥላው ልትሄድም ትነሳለች። ዳኔ ግን በፍቅርና በስስት አይኑት አሁንም ተማጽኖውን ባይኖቹ እየገለጸላት ይገኛል። የደንግን ትናንትና የሰበራትን ስብራት መቋቋም አልቻለችምና፣ በል ለማንኛውም እኔ ይቻለሁ ብላው ተነስታ ጥላው ትሄዳለች። በሌላ በኩል ካሌብ ከቤት ውስጥ እየሆነ ያለው ነገር ግራ ቢያጋባውም ትሁት ግን እባክህ ተረጋጋ፣ ስለዚህ አሁን ቲና ስትመጣ ማስመሰል ሳይኖርብን አይቀርም ትለዋለች። እኮ እንዴት ይላታል። በቃ አባዬ መሞቱን አምነን እንቀበላትና እኔም አብሬ ከእሷ ጋር ላልቅስና እንዳ መንኩኝ አድርገን እናሳምናት ትለዋለች። እኔ በፍጹም ይሄንን ሀሳብ አልቀበልም ብሎ ካሌብ ግግም አለ። አባዬን እኮ ሞት አልበሉ ነው እያልሽኝ ያለሽው ትሁት፣ ምን አይነት ጅልነት ነው ይላታል። ይሄ በፍጹም ጅልነት አይደለም፣ እሷ ከጥፋቷ ተምራ መመለስ ይኖርባታል። አባዬም ይሄን ነው የሚፈልገው ትለዋለች። ታይ ግን ቲና እያለ ቢለምናትም ቲና ግን በፍጹም አለችው። ታዲያ በሀሳቡ ተስማምቶም ወይዘሮ ቲናም የምስክር ወረቀቱን ይዛ መታ አባዬ ባዬ አባዬ ኮ ሞተ እያለች ዛሬ የምስክር ወረቀቱን ይዤለት መጣው እያለች ማስመሰሏን ትቀጥላለች። ታዲያ ቲናም አብራ ታስመስላለች። እንደውም ሳቋም ሊያመልጣት ትንሽ ሲቀራት አፎቿን በእጆቿ እየሸፈነችም ወይን ያባይ ያባይ ማለቱን አብራት ተያያዘችው። ካሊብ የሚመለከተው ነገር ቀልድ ወይስ እውነት ግራ ተጋብቶ ዝም ብሎ በአግራሞት ሁለቱን የሚመለከታቸዋል። እዚህ ጋር የገረመው ሌላኛዋ የሁሉ ጊዜ ማስመሰል ስራዋ የሆነችው ትው በቲና በፍጹም አልተገረመም። እየተገረመ ያለው በትሁት ነው። ትሁት እንዲህ አይነት ነገር ስታስመስል አይቷት አያውቅም፣ ከእውነትና ከአቋ ውጭ። ዛሬ ግን አብራ ከቲና ጋር ተባብራ እያስመሰለች ሲመለከታት ወይ ጉድ አለም ግን እንዴት ነው መሰል የምትችለው እያለ ግራ ሳይጋባም አይቀርም። ታዲያ ትሁትም አልቀሳ ትንሽ ከጨረሰች በኋላ በቃ አንቺ ተረጋጊ ቲናዬ፣ ለማንኛውም እረፍትም አድርጌ እናመሰግናለን ትላታለች። ታዲያ አባዬን በደንብ አድርገን ማስለቀስ አይኖርብን አይቀርም ትላለች። ቲናም እሺ በቃ ችግር የለውም ትላትና ጥላቸውም ትወጣለች። ታዲያ ትታቸው ከወጣች በኋላ ወደ መኝታ ክፍል ነበር ያመራችው። ግዴታ እለት እለት የምትተገብረውን ተግባር ለዳንኤል ከመናገር ወደኋላ አላለችም። ዛሬም ለዳንኤል እየነገረችው ነው። ዳንኤል ግን አባባ አንድ ነገር አስጠንቅቀውታል። እንዲህም ብለውታል፣ ልጄ በእውነት የምር ተመልሰ ከሆነ ይቅር እንድል ከፈለግ አንድ ነገር እንድትተባበረኝ እፈልጋለሁ ብለውታል። ምንድን ነው አባዬ? ብሎታል እኔ የምፈልገው ቲናን ከጥፋቷ እንድትማር አድርገን መቅጣት ሳይኖርብን አይቀርም። መኖሬን ማወቅ የለባትም። ስለዚህ ከበስተጀርባ ምን እያደረገች እንዳለ እንድታጣራልኝና አዲሷን እቅድ እንድትነግረኝ ነው የምፈልገው። ያኔ በሙሉ ልብ ይቅር እልሃለሁ ይለዋል። ታዲያ ዳኒም በሀሳቡ ተስማምቶ እሺ ችግር የለም ብሎ ቃል ስለገባ ዛሬም ቲና የምትለውን ነገር እየሰማን ያለው። ታዲያ ቲናም አዲስ እቅድ ይዛ መጥታለች። እንዲህም ትለዋለች። ዛሬ ላገኝ እፈልጋለሁ ትለዋለች። እሺ አገኝቻለሁ ይላታል። ተገናኝተውም የምስክር ወረቀቱን እንዳመኑ እነ ካሌብና እነ ትውህት አምነዋል ብላ ትነግረዋለች። እሱም በጣም ይገርማል፣ እሺ እቅድሽ ምንድን ነው ይላታል። አይ አሁንማ ልቅሶውን በደንብ አስለቅሰን ውርሱን እሱ እንዲወርስ አድርገን ከዛ በኋላ ከስድስት ወር በኋላ ፍጭ ፍጭ ፈጽሜ ገንዘቡን የራሴ ማድረግ ነው ይላታል ትለዋለች። ታዲያ ዳንኤልም በዚህ በዚህ ተፈጥሮዋ ግራ ተጋብቶ ቆይ ግን እንዴት በዚህ ልክ ትራመጃለች ይላታል። ግን እኔ የምልሽ ታዲያ እውነት ግን አመኑሽ? አዎ አመኑ። አይ ለነገሩ እንዴት አያምንሽ። ግን አንችስ እንዴት አየሹ ይላታል። እኔማ ደስ ነው ያለኝ። አዎ ለነገሩ ልክነሽ ግዳይ ነሻ ይላታል። ለምን እንደዚህ ትለኛለ? ከዚህ በኋላ እንደዚህ አይነት ቃል ብትጠቀም ሌሎች የሚያውቁኝ ሰዎች ይጠረጥሩኝ ይችላሉ። በፍጹም ግን አሁን አሁን እየተመለከትኩ ያለሁት ደስተኛ አይደለም ትሏለች። አረ እንደዛ አይደለም፣ እኔ ደስተኛ ነኝ። ግን ያው ግራተጋ ተጋብቼ ነው በሁኔታው እንዴት በቀላሉ እንደዚህ እንደሆነልሽ ይላታል። አው በቀላሉ ሆኖልኛል። ስለዚህ አሁን ግን ቀጥ ብዬ ቶሎ ብዬ ወደ ካሌብ መሄድ ሳይኖርብኝ አይቀርም ትለዋለች። እሺ በቃ አዲሱ እቅድሽ ምንድን ነው ይላታል። ካሌብን ሄቼ ፍች እንድንፈጽም ሳይሆን ልቅሶውን አስለቀሰን ይህንን እንዳሳምነው ነው ንፈልገው ትላለች። እሺ ብሎ በሀሳቡ ተስማምቶም ወደ ቤት ታመራለች። ታዲያ እቤት ሜዳ ካሌብን ካሌብዬ፣ እንዴት ነ ትለዋለች። ፈጣሪ ይመስገን ይላታል። ቴሌቪዥን ከፍቶ እያየ ነበር። ካሌብ ሀዘን ላይ እኮ ነህ እንዴት ቴሌቪዥን ትከፍታለህ ትለዋለች ቴሌቪዥን ታዲያ ምን አገናኘው ከሀዘን ጋር ይላታል ቢሆንም እንዲያው ለሰውም ሲባል ትለዋለች ለሰው ሲባል ብዬ አባዩ እንኳን ሞቱ አይደል እንዲህ ይላታል እሱማ ልክ ነህ ግን ኔን ወድ አንድ ነገር ላማክርህ እፈልጋለሁ ቅር ካላለ ትለዋለች እሺ ብሎ በሀሳቧ ተስማምቶም ትና ያለችውን ተግባር ሊተገብር እሺ ይላታል ታዲያ ቴናም እንዲህ ነበር ያለችው። አባዬን ይሁልህ፣ ሰልስቱን፣ አርባውን፣ ሰማንያውንም አመታቱን ማውጣት ሳይኖርብን አይቀርም በሬ አርደን ከማንም ሰው ማነስ የለበትም ያባዬ ልቅሶ። ከዛ በኋላ ደግሞ የሚሆነውን ያው መቼም ታውቃለህ አለችው። አላላውቅም ምንድን ነው የሚሆነው? ይላታል። አይ አይደለም፣ ካስለቀስክ በኋላ አስመስክረህ እኮ ያው ገንዘቡን ወደ አንተ ማዘዋወር ነው ትለዋለች። እሱም አይደል፣ እሺ ገንዘቡ በእኔ ዞረ አልዞረ ሌላ የሚካፈለኝ ሰው የለ፣ ስለዚህ ገንዘቡ የኔ ነው። ስለዚህ አባዬ ደግሞ ሌላ ልጅ የለውም። አለችው አይ ወንድ አይታወቅም የሆነ ነገር ካለ ብዬ ነው። ወንድ ልጅ መቼም ያው ታውቃለህ። አለችው እና አባዬን ልክስከስ ነው እያልሽኝ ነው ይላታል። እንደዛ ማለት አይደለም ያው አይታወቅም ብዬ ነው። ተቀናቃኝ እንዳይኖር ብዬ ነው ትለዋለች እሱም ይሄ ሰይጣናዊ ተግባሯን በፍጹም በአግራሞት እየተመለከታት ቆይ አንቺ እስከምን ተፈጠርሽ ረምን አይነት ነሽ የሚላትም ይመስላል። እሺ በግድ የለም ብሎ በሀሳቧ ይስማማል። ልቧ ጮቤ እየረገጠ ተደስታ እውነት የተስማማ መስሏት አሁንም ወደ ዳንኤል ጋር ትሄዳለች። ዳንኤል ጋም ተገናኝተው ነበረ ታዲያ። በተገናኙበት ቅጽበት አጋጁ ስልክ ደውሎላት ይኸውልሽ አስክሬኑን ካላመጣሽ ከዚህ በኋላ ማረግሽን ታውቂያለሽ፣ ወይም ደግሞ የአስክሬኑን ብር ታመጫታለሽ፣ ያለበለዚያ አንቺ ማስክሬን ትሆኛለሽ ብሎ ማስፈራርቷታል። ግራ ተጋብታለች፣ ተጨንቃለችም። ዳንኤል ጋር ተገናኝተው አሁን የሚያደርጉትን ነገር እያሰበች ነው። ታዲያ እንዲህም አለችው፦ ዳንኤል እኔ ትልቅ ነገር አስቤያለሁ። አሁን እሱን ገንዘቡን ወደ እሱ አስተላልፎ ፍች እንፈጽማለን። እሺ ባይልሽስ ቆይ ግን እሱ እኮ ሕግ ላይ ፈቅደውም ይችላል። ምክንያቱም አብራችሁት ያላፈራችሁት ገንዘብ ስለሆነ ውርስ ስለሆነ ይላታል። እሱም ልክ ነህ፣ ግን ደግሞ እኔ በፌክ ወረቀት አሰርቼ አስመሰክራለሁ ትለዋለች። አይ በፍጹም ፌክ ወረቀት እኮ ይታወቃል፣ በዚህም ደግሞ ላይስማሙ ይችላሉ ይላታል። ያለበለዚያ አንድ ነገር ላደርግ ግደዳለሁ ትለዋለች። ምንድን ነው ይላታል። ካሌብን አስወግደዋለሁ። ከዛ በኋላ ገንዘቡን የራሴ አድርጌ ሚስቱ ስለሆንኩ እቀበላለሁ። ሀያ፣ አንቺ ሚስት ብትሆኚ እኮ ልጅ ከሌለሽ መውረስ አይቻልም ይላታል። ቢሆንም ያለበለዚያ ከአንተ አርግሼ የእሱ ልጅ ነው ላለው አለችው። ምን አልሽ? ይላታል። እውነቴን ነው። ከምን ሆነህ ነው ደስተኛ እኮ አይደለም ትላለች። ደስተኛ የሚሆን ያለመሆን ጉዳይ አይደለም። ለማንኛውም ግን በኋላ እንገናኛለን፣ የሚሄድበት ጉዳይ አለኝ ብሎ ጥሏት ወደ አባባ ጋር ሄደ። አባባ ጋርም ሄዶ ኤደንን ነበር ይዟት ሄደው፣ ኤደን አባባን አግኝታቸው ስለማታውቅ፣ ዛሬ ግን ላገናኝሽ ብሎ ወስዷታል። ታዲያ አግኝታቸው እጅግ በጣም ተደስታለች። ታዲያ ዳንኤልንም አመሰግናለሁ፣ በጣም የሚያስሸልም ስራን የሰራችሁ ትለዋለች። አዎ ዳንኤል ተለውጧል ብለው አባባም ደስ ብሏቸው አመሰገኑት። ታዲያ አባዬ፣ እኔ ግን ምስጋና አይደለም ፈልገው አንድ ነገር ብቻ ነው የምፈልገው ይላል። እሺ ምንድን ነው ትፈልገው የኔ ልጅ ይሉታል። እኔ የምፈልገው ኤደን፣ ያለፈውን ስህተቴን ይቅር ብላኝ አሁንም ይቅር እንድትለኝ ነው የምፈልገው ይላል። እሺ ይችት ፊት ለፊትህ እሷን ጠይቃት ይሉታል። እሷንማ ጠይቅያት ነበር እርሶ እንዲያስታርቁኝ ነው እንጂ እሷማ በች አላለችም ይላል። እሷ በች ካላለች ሰው ቢላትም አትሰማምና ጊዜ ይሰጣል። ልጄ ብለው የአባትነት ምክር መክረውት ይለያያሉ። ታዲያ ዳንኤል የሚያስበው ስላልተሳካለት ኤደን ይቅር ስላላለችው በቁዘማ ወደ ቤት ተመልሷል። ወደ ቤት ተመልሶ ያገኘው ትሁትን ነው። በረንዳ ላይ ቆማ ስልክ እየነካካች ነበር። ታዲያ ትሁት፣ ዛሬ ጨዋታሽ ከስልክ ጋ ነው እንዴ? ይላታል። ታዲያ ብዙ ሰው አይደለ እንዴ ከስልክ ጋ የሚጫወተው ምን ላድርግ ብለህ ነው? ትለዋለች። እሽ ግድ የለም ይሁን። ለማንኛውም ግን በቃ እዱ ላወራሽ ፈልግ ነበር ስለ እዱ ጉዳይ ይላታል። እሺ ግዴን ለማውራኝ ብላ ለማንኛውም ባደረግከው ነገር ሁሉ እጅግ በጣም እናመሰግናለን። ስለ አንተ ያለኝ አመለካከት እጅግ በጣም ተቀይሯል። የፈጸምከውን ጀብዱ አንረሳውም ትለዋለች። እኔ ጀብደኛ ነኝ እንዴ ይላታል። አዎ በጣም እንጂ ይህን ትረሳለህ እንዴ ትለዋለች። አመሰግናለሁ። ደሳለህ እንዴ ሲሞገስ ደስ ማይለዋለ ብለሽ ነው ይላታል። እሺ ለማንኛውም ግን በጣም ጥሩ ነው ያደረግከው እናመሰግናለን። ትሏለች። እሺ ትሁቴ ብዙ አወራሽ ደስ ይለኝ ነበር ነገር ግን ይላታል። እሺ ነገር ግን ወሬ ያበዛው በሄደል እስኪ የምትፈልገውን ነገር ጠይቀኝ ቡና ላፍላለ? ትለዋለች። አይ አልፈልግም ካሌብ የት ነው ያለ? ይላታል። ካሌብማ እሱ ጋር ሳሎን ጋር ነው ያለ፣ ትለዋለች። እሺ መልካም እስኪ ልሄድ ይልና ወደ ካሌብ ጋር ያመራል። ካሌብ ሳሎን ላይ ቁጭ ብሎ ነበር። እኔ የምልህ ካሌብ ይለዋል። እሺ አንተ የምትለኝ ግን በቃ የቴና አቀድ እኮ አሁን ከባድ እየሆነ መጥቷል፣ ይለዋል። ምን እያቀደች ነው? ግን አሁንም ታወራለች አደል ይለዋል። አዎ ታወራኛለች ይለዋል። ቀደም ብሎ ይቅርታ እንዲያደርግለት በረንዳ ላይ አግኝቶ ጠይቆት ነበር። ታዲያ ካሌብም ይቅር ብሎታል። ይቅር ስላልከኝ አመሰግናለሁ ብሎ ሶፋ ላይ ቁጭ ብለውም አንዳንድ ነገሮች ሲነጋገሩ የነበርኩት ከቀደም ይቅርታቸው ጋር ነው። ታዲያ ካሌብም እሺ፣ ምን እያማከረች ነው? ሁሉን ታማክራለች? አዎ ስላልጠረጠረች ታማክረኛለች ይለዋል። አይ መልካም ነው እያለው በነበረበት ቅጽበት ድንገት ስልክ ትደውላለች። ታዲያ ስልኩ ሲጫቸውም እድሜው አረዥም ነው ብሎ ስልኩን ያነሰዋል። ይገርማል፣ ስናነሳት ደወለች። እድሜው አረዥም ነው አለው። ሃይ ክፉዛ እድሜው ረዥም ነው አለ ካሌብ። ስልኩንም አንስቶ እንዴት ነሽ ብሎ ሲጠይቃት ደህና ነኝ እኔ ምልክ ዳንኤል፣ አንድ ነገር ወሰኛለሁ አለችው። ምን ወሰንሽ ሲላት ያንን ተንከሲስ ላጠፋው ፈልጋለሁ። በአስቸኳይ እሱን ማስወገድ ሳይኖርብኝ አይቀርም ትለዋለች ምን ብሎ በድንጋጤ በቃ እንገናኝ ስትለው ወጥቶም ይሄዳል ካሌም የሆነው ነገር ግራ አጋብቶታል ቆይ ምንድን ነው ምን እየተካሄደ ነው ብሏም ታዲያ ዳንኤል አባባን ያገኛቸዋል አባባ መፍጠን ሳይኖርብን አይቀርም ተወቴና አንድ ነገር አስባለች ሌላ ሰው ልታጠፋ ነው ስለዚህ ይህንን ጥፋቷን ደግሞ በሆነ ነገር ማክሸፍ ሳይኖርብን አይቀርም እባክህ አባዬ ይለዋል ታዲያ እሺ ብለውም አባባ በሀሳቡ ተስማምተው በነበሩበት ቅስበት ቲና ወደ ቤት ታመራለች። አካሄዷ ግን ካሊብን ለማጥፋት ነው። ካሊብ ጆሮ ላይ ጥልቅ ያለው ነገር ያንን ተንከሴ ስላጠፋው ነው የሚለው ነበር። እሱ ተዘጋጅቶ እየጠበቃት ነው። አንቺ ልትበይን ታጥበሽ ከመጣሽ እኔም ደግሞ ተዘጋጅቼ ጠብቅሻለሁ የሚል ይመስል ሽኩጡን አቀባብሎ እየጠበቃት ነበር። ቲና መጥታ ዘው ብላ ስትገባ ሽኩጡን ያቀብልባታል። እንዲህም ይላታል፣ አንቺ ክፉ ሀይደን መጣሽ ይላታል። እባክህን ካሌብ የእሱን ነገር ወደዛ ዘወር አርግልኝ እያለች እየተርበተበተችም ነው። ነገር ግን ካሌብ ጨክኗል። እውነት በሽቁጡ ሊመጣት ይሆን ወይንስ በቀጣይ ክፍሉ ምን ይፈጠር ይሆን? ቲና እሷ ያሰበችው ሳይሆን ቀርቶ አሁን ላይ ነገሮች ግልብጥብጥ ብሎባት ግራ የመጋባት ነገር ላይ ደርሳለች። ደንስ ዳዊትን ይቅር ትለው ይሆን ወይንስ ምን ይፈጠር ይሆን? ተውትስ፣ መጨረሻ ምን ይሆን ይሆን? በቀናነት ትቀጥል ይሆን ወይስ ሌላ አዲስ ሴራ ይኖር ይሆን? በቀጣይ ክፍሉ የምንመለከተው ይሆናል። እስከዛው እያላችሁበት፣ የምድር ዳርቻ ሰላማችሁ ይብዛልኝ። ቻናሊን ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ።